በልጅሽ ወታደሮች ጠብቂኝ። እዚህ ላይ እንግዲህ ልጅ የተባለው ኢየሱስ ክርስቶስ ነው። ወታደር የተባሉት ደግሞ የማያንቀላፉ ሁል ጊዜ የሰው ልጆችን ለመጠበቅ የሚላኩ የሚፈጥኑ የእግዚአብሔር አገልጋይ መላእክት ናቸው። እና ደራሲ የምናለን ቀብኒ ባህራውን ልጅ ልቡሳነ ብርሃን በጣም የሚያስደንቅ ነው። ብርሃንን በለበሱ ነው የሚለው። ልጅ ልብስ። የሰው ችግር በዚህ ምግብ ላይ አንደኛው ችግር መቼም ምግብ ነው፣ ሌላው ደግሞ ልብስ ነው። ጌታችን ኢየሱስ ክርስቶስ በዚህ በመጣ ጊዜ ይህ ችግር ቋሚ እንደሆነ ስለተረዳ ለሰው ልጆች በአንቀጸ ብፁዓን ላይ ሲያስተምር ስለምትበሉት ስለምትጠጡት አታስቡ፣ ልብስ ከመብል ሰውነት ከሁሉም በላይ ሰውነት ነው የሚበልጠው፣ ነፍስ ነው የሚበልጠው አታስቡ ብሎ ማቴዎስ ወንጌል ከምዕራፍ አምስት ጀምሮ እስከ ስምንት ባለው የሚያስተመርበትንቀጽው ጽዋን ላይ ይህን አስፍሮታል። ስለዚህ እዚህም ላይ ደራሲው የሚናገረው እግዚአብሔርን የሚያመልኩ እግዚአብሔርን የሚያምኑ በዚህ ላይ የሚያስጨንቃቸው አንዳች የልብስ ሁኔታ የለም፣ አንዳች የምግብ ሁኔታ የለም። ለምን ልብሳቸው ብርሃን ነውና ዛሬ ብርሃንን በለበሱ በለበሱ በልጅሽ ወታደሮች ጠበቅነ ወገኖቻችን ዛሬም በማይታይ እልፍ አለፋ ሰራዊት እንደምትጠበቁ ታውቃላችሁ። እግዚአብሔር ሁላችንም የምናየውን ስናንት የማናየው ሁሉ ከትቶ እየጠበቀን እንዳለ በእግዚአብሔር ወታደሮች በማናያቸው በማይታዩት እየተጠበቅን እንዳለ ታውቃላችሁ። ስለዚህ ሁላችን ምን ማለት አለብን? ድንግል ማርያም ሆይ በልጅሽ ወታደሩ የሰራዊቶች በምንወጣበት በምንገባበት ጊዜ ከክፉ እንዲሰውረን፣ ዓይናችን ክፉ እንዳያይ፣ ጀሮአችን ክፉ እንዳይሰማ ጠብቂን፣ አስጠብቂን፣ አማልጅን ማለት ይጠበቅብናል ማለት ነው። ምክንያቱም በዚህ ምድር ላይ ከድንግል ማርያም መወለድ በፊት ብዙ መከራ ነበረ፣ ስቃይ ነበረ፣ የጨለማ ሕይወት ነበረ፣ የመከራ ዘመን ነበረ። ድንግል ማርያም ከተወለደች በኋላ ግን የሰው ልጅ ከጨለማ ውስጥ ወጥቶ ወደ ብርሃን የሚወጣበት ሆነ። የሰው ልጅ ከመከራ ከስቃይ ወደሚደነቅ ብርሃን ወደ ኢየሱስ ክርስቶስ የሚደርስበት መንገድ ተከፈተ። ከድንግል ማርያም መወለዷ በፊት የሰው ልጆች በሞት ጥላ ውስጥ ነበር የሚኖሩ ድንግል ማርያም ከተወለደች በኋላ ልጇ የኢየሱስ ክርስቶስ ከሷ ይወለዳል። ከዛ በኋላ በመስቀል ላይ ይሰቀላል። ከዛ በኋላ የሰው ልጆች ሞት ይገላል፣ ለሰው ልጆች ህይወትን ይሰጣል። ስለዚህ የዓለም ብርሃን፣ የሰው ልጆች የልብ ብርሃን፣ የመጎለጃ ምስጢር እናታችን ቅድስት ድንግል ማርያም ነችና በዚህ ቅድም በዜማ በዝማሬ ሲወለድ ተወልደት እመብርሃን እውነት በእውነት ተወልደት እመብርሃን እውነት ነው። በዚህ ሰዓት እናታችን የብርሃን እናት ድንግል ማርያም ተወለደች። እውነት በእውነት የብርሃን እናት ድንግል ማርያም ተወለደች። ተወልደት እመብርሃን እመብርሃን ብርሃን የሰው ልጆች ጥላ የሞት ያጠላበትን ጥላ የሚያበራ ማለት ነው። በጨለማ ውስጥ የሚበራ ማለት ነው። ከዚህ በፊት ድንግል ማርያም በምትወለድበት ጊዜ ያ በጨለማ ጥላ ውስጥ ይኖር የነበረ የሰው ልጅ ከቤት ወደ ደጅ ወጣ። ይህንንም ለማጠየቅ ኢትዮጵያውያን በተለየ ሁኔታ የድንግል ማርያም ልደት ዕለት የእሷ መወለድነት ሁሉም ሰው ከቤት ወደ ውጭ ወጥቶ ባሉን የሚያከብረው ለምን ይመስላችኋል? ለምን ይመስላችኋል? ቤት ጨለማ ነው። ቤት ጥላ ነው። ውጭ ግን ብርሃን ነው። ውጭ ስንወጣ ብርሃን እናያለን። ስለዚህ የጨለማው ጊዜ እያለፈልን ነው፣ ብርሃን እየወጣልን ነው ማለት ነው። ሌላ ኢትዮጵያዊ ደራሲ ድንግል ማርያም የብርሃን ኢየሱስ ክርስቶስ መወለጃ ሰማይ ለሆነች፣ ውጭ ወጥታችሁ ሁሉም ሰማዩን ያያል። ሰማዩ ድንግል ማርያም ነች የራሲ ምናል ምናል እያቄም ዋና ወለዱ ሰማይ ወሰማይ ወሙኒ አስረቀ ፀሐይ። ሰዎች ሁሉ ከቤታቸው ወደ ውጭ ወጥቶ ሰማይ ያሉ ሰማይ ፀሐይን ነው ያወጣልና፣ ስለዚህ ሁሉ በቤት ወጥቶ ሰማዩ እያ እያመሰገነ ይባል ያሳልፋል። ሰማይ የተባለች ወላዲት አምላክ ድንግል ማርያም ነች። እያቄም ዋና ወለዱ ሰማይ ወሰማይ ወሙኒ አስረቀ ፀሐይ። እያቄምና ሀና ሰማይን ወለዱ ሰማይ ደግሞ ፀሐይን ወለደ ይላል። ፀሐይ ደግሞ ማለት ኢየሱስ ክርስቶስ ነው። ክብር ለአምላካችን ይሁን። ፀሐይ ኢየሱስ ክርስቶስ ነው። የፀሐይ መውጫ ደግሞ ድንግል ማርያም ነች። ስለዚህ ሁሉም ኢትዮጵያውያን የፀሐዩን መውጫ ድንግል ማርያምን ለማየት ከቤታችን ይወጣል። የሞት ጥላ ቤት ውስጥ ጥላ ነው። ከሞት ጥላ ወደ ብርሃን ወደሚደነቅ ብርሃን ለመውጣት ማለት ነው። አንዳንድ ጊዜ ችግር ሲሆን ሰው በደለኛ ኃጢአተኛ ሲሆን ከቤቱ ለመውጣት እኮ ያፍራል። ለሚያየው ሰው ያየኛል፣ ይሸማቀቃል። ስንት ኃጢአት፣ የኃጢአት ጥላ፣ የኃጢአት ሞት አሸማቋቸው ቤታቸው ውስጥ ዋሉ፣ ደጅ እንዳይወጡ፣ ሰዎች እንዳያዩ፣ የሚያሸማቃቸው ብሶችን እንዳለ ገምቱ። ስለዚህ በዚህ ሰዓትም ቤተ ክርስቲያን ጥሪ የምታቀርበው እግዚአብሔር የሚንቀው ኀጢአተኛ የለም። እቤታችሁ አፍራችሁ የተቀመጣችሁ ኑ፣ ወደ ኢየሱስ ክርስቶስ ኑ፣ ወደ ድንግል ማርያም ኑ፣ ከኀጢአት ጥላውጡ ኑ ወደ ሕይወት ኢየሱስ ክርስቶስ ቅረቡ፣ ኑ ቤተ ክርስቲያኒቷን ሕይዋት፣ ኑ ቤተ ክርስቲያኒቷን እወቋት፣ ኑ የቤተ ክርስቲያኒቷን ሀብት እዩ ኑ ከውጭ በተሰጠ ሀሳብ ብቻ ጥላቻን በመመርኮስ ሌላ ቦታ ምን ነገር እንደሌለ ሳያዩ በጥላቻ እያደጉ በጥላቻ የኖሩ ሕይወትን መግፋት መጥፈኖና ኑ እዩ። ኑ እዩ። በእውነቱ በሰራዊት በብርሃን ሰራዊት የተከበበው መቅደሱ ኑ እዩ። በብርሃን ሰራዊት የተከበበችውን ድንግል ማርያም ኑ እዩ። በብርሃን ሰራዊት የተከበበውን ቤቱ ነው። ወገኖቻችን ጋር እጅግ አስደናቂና ግሩም የሆነ ጸጋ ነው ያለን ኢትዮጵያውያን። ይህንን ጸጋ ግን አለማየት አሁንም በሞት ጥላ ውስጥ ያለውና በሞት ጥላ ኃጢያት ጥላ የሚሆነው ሞት ነው። ወልማን ነው። ኃጢያት ነው። በነገራችን ላይ ኃጢያት ጥላ ይሆናል። ይህንን የሞት ጥላ ሊገፍ የሞት ድባብ ሊያስወግድ ኢየሱስ ክርስቶስ መጥቷል። ኢየሱስ ክርስቶስ ተወልዷል። ኢየሱስ ክርስቶስ ዙሮ አስተምሯል። ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ፊት ስለኛ ኃጢአት ለብዙዎች ስለኛ መተላለፍ በመስቀል ላይ ተሰቅለዋል። ስለዚህ ታላቁ ሊቅ ዮሐንስ አፈወርቅ ማአትናቴ ዮሐንስ አፈወርቅ ኑ የእሾህ አክሊል የተጎነጎነበትን ራሱ ላይ የገጠሙለትን የተ የገጠሙለት የእሾህ አክሊል ታዩ ዘንድ ነው ነው ትራዩ ዛስ ተቀጸሉ አክሊል ለተሰወከ ይላል። ኢትዮጵያውያን ኦርቶዶክሳውያን ወደዚህ ቤተክርስቲያን ስትመጡ ልታዩት የምትመጡት ነገር ምንድነው? ምንድነው ይዛችሁ የምትሄዱ ምንድነው ለነፍሳችሁ የምትነግሯት? ምንድነው ለራሳችሁ የምትነግሯት? ምንድነው ለህይወታችሁ የምትነግሩት? ምንድነው ለኑሯት? ብቸኝነት ይሰማችኋል፣ ሀዘን ይሰማችኋል፣ ውስጣችሁ ይከፋል። አትከፉ፣ ብርሃንን የለበሱ ሰራዊት ከእናንተ ጋራ ናቸው። አትከፉ፣ እግዚአብሔር ከእናንተ ጋራ ነው። አትከፉ። የድንግል ማርያም የምልጃ በረከት ከእናንተ ጋር ነው፣ አትከፉ። ኑ ወደ መቅደሱ፣ አትከፉ። ከቤታችሁ ውጡና ወደ ቤተ ክርስቲያን ከቤት ወደ ስራ፣ ከስራ ወደ ቤት፣ ከቤት ወደ ምኝታ፣ ከምኝታ ወደ ሳሎን፣ ከሳሎን ወደ ምኝታ፣ ይሄ እረፍት ይሰጥም ጥላ አሁን እዚህ መጥታችሁ ስትሄዱ ይህንን ቃል ሰምታችሁ አስቀድሳችሁ ስትሄዱ እናንተ በሰማችሁት ልክ ብቻ አይደለም። እናንተ ከምትሰሙትና ከምትኖሩት ህይወታችሁ በላይ እግዚአብሔር ለልባችሁ ለእናንተ የሚመጥነው ይናገራል። እግዚአብሔር ለእያንዳንዳችን ልብ ለእኛ የሚመጥንን ይናገራል። እግዚአብሔር ለእኛ ማንነታችን መጥፎ እንደማንመኝለት ሁሉ እግዚአብሔር ለእኛነታችን የሚያስፈልገንን ያደርጋል። ያም የሆነው ግን ከቤት መውጣት ስትችሉ ነው ከቤት መውጣት ወደ እግዚአብሔር ቤት መምጣት ስትችሉ ነው። ወደ መቅደሱ ስትደርሱ ነው። እሱም ይሆን እና በብርሃን ሰራዊት የሚጠበቅ ሰው እንዴት ይፈራ? በብርሃን ሰራዊት የሚታጀብ ሰው እንዴት ይደነግጣል? በብርሃን ሰራዊት በየትኛው ጨለማ ይሆን ብርሃን ይሆን በብርሃኑ ውስጥ ያለ ሰው በፍጹም ምንም የሚያስደነግጠው አንዳች ነገር የለም። ወገኖቻችን መደንገጥ፣ መፍራት፣ መጨነቅ ብቻዬን ነኝ፣ ይህ ነገር እንዴት አድርጌው ወጠዋለሁ፣ ከዚህ በኋላ ለእኔ ከዚህ በኋላ ለእኛ ከዚህ በኋላ አበቃለን፣ ከዚህ በኋላ የሚሆን ነገር የሚለወጥ ነገር የለም እሚል እንዲህ አይነት ድምፅ የሰይጣን ድምፅ ነው። ክርስቲያን በዚህ ምድር ላይ ሲኖር የንጉሥ ልጅ ሆኖ ነው የሚኖረው ሲያልፍን በሞት ሲጠራ በንጉሱ በአባቱ ቅፍ ስር ነው ሚሆነ ሀገር አለ። እንዲህ አይነቱ ትልቅ ባለጸጋ፣ እንዲህ አይነቱ ትልቅ ክብር ያለው ክርስቲያን ሰይጣን እየነጠቀ የራሱን ሀሳብ የእኛ ሀሳብ በማስመሰል ለእኛ የሚጠቅም በማስመሰል ሰዎችን እየጎዳ በገመድ እየሸመቀቀ እየገደለ እያስገደለ እያገዳደለ በጥይት በምን በጭካኔ እንዲገዳደሉ ያደርጋል። ይሄ የሰይጣን መንገድ ነው። የሰው ልጅ አድን ካያችሁ ልባችሁ ሊያዝን ይገባል። የሰው ልጅ ተቸግሮ ካያችሁ፣ እያጣጣረ ካያችሁ ልባችሁ ሊያዝን ይገባል። ያልብ ካላችሁ እግዚአብሔር አላችሁ ማለት ነው። ያልብ ከሌላችሁ፣ ጨካኝ ከሆናችሁ በእጃችሁ ስር የወደቀውን ሰው መውደቁን የምትወዱለት ከሆነ እንዲወርቅ ስቃዩ እንዲበዛ የምትመኙ ከሆነ እንዲሰቃይ የምታደርጉ ከሆነ እሱ የእናንተ ልብ አይደለም፣ የሰይጣን ልብ ነው ያለው ውስጣች ማለት ነው። በሰው ችግር የሚሰቃይ ሰው ጠልፎ ለመጣል ሰው ችግር ውስጥ ለመክተት የሚያስብ ልብ ያለው ኦርቶዶክሳዊ ያለው ክርስቲያን የሚለው ብዙ ስለሆነ ማለት ነው ያለው ሰው ካለ እሱ ሰው የሰይጣን ልብ ነው ያለው። የእግዚአብሔር ልብ የድንግል ማርያም ልብ እንኳንስ ለሰው ለእንስሳ ሁሉ ይራራል። አይደለም እንዴ? ለእንስሳ ሁሉ ይራራል። እብራውያን ሴት ልጆች ውሃ ሊቀዱ በሄዱ ጊዜ ውሻው ተጠምቶ ሲሰቃይ ከሲወጣ ሲወርድ ውሃ ከባድ ነው። ብዙ ምግብ ሳይሆን መቆየት ይቻላል። የውሃ መታገስ ግን እጅግ በጣም ከባድ ነው። ውሻው ሲቸግር አየችና እራራችን ላት እንደ ሀገራችን እናቶቻችን እንደ ሀገራችን እራራችንና ከአገራችን እናቶች ናስቲ ግባ ብለው ነው የማያውቁትን ሰው አብርተ አጠጠ የሚሸኝ ናስቲ ግባ ዛሬ እኮ ይባላል። ናስቲ ደግሞ ይጨምር ንስት እን ብለው ነው እኮ የሚሉ እንዲሁም ባለፈ በጦርነቱ አንድ ቤታ ሰው ገቡ ገቧ እነዚህ የሚገሉት ወታደሮች ገቡና እዚያ አንድ እናት የቤት ውስጥ ያለውን እያነሳ ይበላል፣ እያነሳ ይበላል። ያፈር ነው ልጅ አፈር ይህንን ምስጥ ብለው አሉ ይባላል እና እንዲህ አይነት ልብ ነው ያለ። እንዲህ አይነት ልብ ያለው ሰው የክርስትና ልብ የክርስቶስ ልብ ያለው ሰው ድንግል ማርያም እንደዛ ነው ያደረገት ያው ሻሲቅ ለምን ሌሎች ሲጨክኑበት ሲጨክኑባት፣ አረስጡ ተባካሽ ግን እንቢ አሉ። መጨረሻ ላይ ተዘባበቱባት። ኦኬ መሲህ ወልዳድ የሚባለው ከአንቺ ይሆናል ብለው ተዘባበቱባት። እሷ ግን መዘባበ የተዘባበቱ ሰዎች ሰብታ ወደኋላ ላላችሁ ማያችሁ

እየተሰለፉ በቃ በማጥላላት በመስደብ ኦርቶዶክስ ቤተክርስቲያን፣ ክርስቶስን በማታው ጨለማ እንደሆነ በመስደብ በቃ የጥላቻ ትውልድ ነው ያፈሩ። ትውልዱ ተገልዞ የራሱን አጠገቡ ያለውን የኦርቶዶክስን እምነት ማንነት ሳያጠና ሳይመረምር በዛ ነጮቹ አምጥተው በሰጡት ሀሳብ ሲሳደብ ይሆናል። እና እናንተ ከዚያ አውጡና ዩት እንዴት አይነት የእግዚአብሔር መንፈስ የእግዚአብሔር ሀሳብ በሰው ልጆች ላይ ሲሰራ እንዴት የሰው ልጆች ሰበና ሰው የሚባለውን ማንነት እንደሚገነባ እንደሚያሳድግ ድንግል ማርያም እንደዘበቱባት አልቀረችም። በትንቢተ ኢሳይያስ ምዕራፍ ሰባት ቁጥር አስራ አራት ላይ የተነገረውን ትንቢት በሉቃስ ወንጌል በማቴዎስ ወንጌል በምዕራፍ ሁለት ላይ ላይ የመሲው እናት ነሻ ብለው የዘበቱበትን እውን ሊያደርግ እግዚአብሔር ልላክ መላክ ላከ። ክብር ለስሙ ይሁን። ብርሃን ወይምምል ልአነ ብርሃን ከልስ አለብርሃን የመላእክት አለቃ በእግዚአብሔር ፊት የሚቆመው በሉቃስ ወንጌል ምዕራፍ ሁለት ቁጥር አስራ ዘጠኝ ላይ የተጠቀሰው በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለው። ገብርኤል እየበረረ ወደ ማርያም መጣ። እና ወገኖች መልካም በምትሰሩ ጊዜ መልካም ስራችሁን የሚነቅፉባችሁ ሰዎች ካሉ በረከታችሁን አይዛውታል ማለት ነው። ያ የሚናገሩት በረከት ከእናንተ ጋራ ነው። በዚህ ቤተ ክርስቲያን በትንሹ በትልቁ ሌላም ቦታ ስራ ስትሰሩ በረከት ከእናንተ ጋር እንደሆነ ንታስቡ እግል ም ያለች ይ ለምንድነው ቤት አረፍ ያልቀመልን እንዴ ምን ጋፋ ይከነሱ ምን አነጋገረ ይከነሱ ይሄ የሰይጣን ድምፅ ነው። ይሄ ተስፋ የመቁረጥ ድምፅ ነው።

ይችላል። ዛሬ ጉግል እንኳን ሲያሄድ ይውላልባ። እንኳ ልባችን የፈጠረው አለሙ ሁሉ አየ፣ ሴቶቹ ሁሉ አየ። እግዚአብሔር እንደ ድንቅ ሚያረም ያለ አላገኘም ነው ሚለው ወይ ረከበ ማውሰብረ ማዛዝ ያቂ ወይ ረከበ ዘከማኝ እንዳንቺ ያለ መዓዛው የተወደደ ነው ያላት፣ ያንን በማድረጓ ነው። ዛሬ በቤተ ክርስቲያን የተሰሩ ነቀፋ ካለ የተወደደ ነው ማዛት አትመለሱ ወደ ፍስሩ ለማለት ነው። እግዚአብሔር ስለነበረው ሁሉ ስም የተመሰገነ። ከዚህ በላይ ባስተምር በወደቁ ግን ሰዓታችን ይገድበናል። ቅዱስ ጳውሎስ ስለ ቅዱሳን እየተነተነ ዕብራውያን አስራ ሁለት አስራ አንድ ሰላም ላይ ስለ ብዙ ቅዱሳን ተንትኖ ተንትኖ ብዙ ብናገር ደስፈላ ግን ገ ሰዓት ገድበኛል እንዳለው ሰዓቴን እዚህ ላይ ላቁመውና ድንግል ማርያም በመወለዷ ደስ ብሎናል። በእውነቱ እንኳን እንደ ድንግል ማርያም ያለ ቀርቶ በአካባቢ ሰው የሚያስታርቅ የሚሸመግል በአንድ በቱ ክፉ የማይናገር ሰው እንኳን ሲለይ ሲወለድ ያስደስታል። የድንግል ማርያም ልደትና የአምላክ እናት የመሆን አምላክን የመውለድ በጣም አስደሳች ስለሆነ እግዚአብሔር አምላካችን በእውነቱ ሊመሰገን ይገባል። ድንግል ማርያም ልትመሰገን ይገባል። እና በድጋሚ እንኳን ደስ አላችሁ እላለሁኝ ለእናንተን ደግሞ እናንተንም ደግሞ መልካም የእናቶች ቀን ትላችኋለሁ። ቤተክርስቲያን፣ እናቶች፣ እህቶች ዛሬ ነገ እናት ትሆኑ መልካም የእናቶች ቀን። እንግዲህ እናትነት ደግሞ ከጥሩ ስብዕና ጋር አብሮ ሲያድግ ደስ ይላል። ሆነት ደስ የሚል እናቶች ልጆቻቸውን በሞገስ የሚያሳድጉ ቤተክርስቲያን እንደሚረዱ አድርገው የሚያሳድጉ። ልጆችን አሪያ የሚሆኑ እንደ ይቅርታ አድርጎል ዳሴ ከንቶ አይደለም እንደ ፍቅር ያለ ፍቅር በእውነቱ እግዚአብሔር ያሳድጋል። ጥሩ አሪያ ናት። እሷ ከመጣችሁ ሆ ልጆቻችን ጥሩ እየተሰባሰቡ ወደ ቤተ ክርስቲያን እየመጡ ልምር የደሳ ይልም በጣም ጥሩ ልጅ ናት። እግዚአብሔር ታልዚህ በመቼም ፍቅር ዝምብላ ደርሳ እንደዚህ ዘማሪ አሏቸው እንደዚህ

በእምና እህቶች እናቶች በጣም የሚሰሩ የሚያገለግሉ በጣም ወዘን ብዙ ዘማሪ ያሉ ገደገሬ አደሉ። ሁሉም እንዳሉ ችሎታ አለው። ሁሉም እንዳሉ እግዚአብሔር ይፈልገዋል። ሁሉም እንዳሉ ጥሩ ነው። ሁሉም ባሉ ይዛል። እግዚአብሔር ሁሉም ይወዳል። እሷን እንደትን ያነሰዋል። እዚህ ሀገር ተወልዳ እንደዚህ ጎበዝ ስለሆነች ልጆች ከበሮ እንዲመጡ ወደ ቤተክርስቲያን እንዲመጡ ለቤትኛ ሳንመጣ እኮ መጠቁ ያስቀድሳሉ።

ታይም ለብቻዬ እንዲሯት እየሰራባችሁ ነው ያራሳል። ስለዚህ እናንተ መቅደም አለባችሁ እና ትናንት በጣም ደስ የሚል ነበር የነበረው የህፃናት የቄቆስ ህፃናት አንደኛ አመት መታሰቢያ። በዛ ላይ ደስ የሚል ምሽት ነው ልጆች ያሳለፉት። በጣም የሚደግፍ ነው ደግፏቸው። ያላመጣችኋቸው አምጧቸው። ከኳሱም ከምኑም በፊት መንፈሳዊ ህሊና ሲያድግ ነው ያንን ጥበብ ጥበብ ሚያገኙና ልታሳድጉ ልትበረቱ ነው። አሁን ለሚቀጥለው ቀጣይ ቅዳሜ ደግሞ መናገር አዘጋጅተዋል ልጆች አይግ ጃ ስግስቲን የሚል አይቻለው መልእክት ነው። ትምህርት የጨረሽ መልእክት ነው እና ህፃናቱ አንድ ላይ እያደጉ እርስ በርሳቸውን አንድ ላይ እያደጉ ወንዶቹ ከሴቶቹ ጋር፣ ሴቶቹ ከወንዶቹ ጋር አብረው እንዲያድጉ ያስፈልጋል። ምክንያቱም እድሜ እየደረሰ ሲመጣ ደግሞ ትልቁ ህይወት የትዳር ህይወት ነው። በዚህ መልካም የትዳር